ንረትን ተከትሎ በመጣው የዘይት ዋጋ ለውጥ ላይ ነዋሪዎች ቅሬታቸውን አሰሙ። አስደንጋጩ የመሬት መሰንጠቅ እና አፏን በከፈተችው ምድር የመዋጥ ሁናቴ፣ የአስርቱ ቆንጃይቶች ድንጋጤና የህንዱ የአውሮፕላን አደጋን ጨምሮም ሌሎች ጥንክሮቻችንን ይዘን ቀርበናል። ከዜናዎቹ ጋር ሎዛ አባይነኝ በአዲስ አበባ እማኑኤል ህብረት ቤተ ክርስቲያን በቡልጋሪያ አካባቢ እየተገነባ ያለው ከቤዝመንት ጀምሮ ሶስተኛ ወለል እስከሚገኘው አዳራሽ በማጠናቀቅ በቀጣዩ ዓመት ለአገልግሎት በቆይ ማድረግ ስራ እየተሰራ መሆኑን ሰኔ 8 2017 ዓ ም በዋለው የእሁድ ጉባኤ ላይ የቤተ ክርስቲያኒቱ መጋቢ እርሚያ ሲርጉ ከተናገሩት መረጃዎች ተጋርተናል። እስካሁን በነበረው የእቅድ አፈጻጸም ላይ የቤተ ክርስቲያኒቱ አገልጋዮች፣ ምእመናን እንዲሁም ከሀገር ውጭ ከሀገር ውስጥም የላቀ ተነሳሽነትን ያየነ በት እንደነበረና አስቀድመውም የስራውን ባለቤት እግዚአብሔርን አመስግነው በኔነት ስሜት የተሞላ ድንቅ መያያዝ የታየበት ጊዜ እያሳለፉ እንደሆነም ገልጸዋል። 3184 ካሬ ሜትር የሚሸፍነው ይህ የግንባታ ስራን ለማከናወን በካሬ 20 ሺህ ብር እንደሚያስፈልግ የታወቀ ሲሆን ትልቁ ስኬት ነገን በያዘው በእግዚአብሔር ስራ ላይ ዘርን መዝራት በመሆኑ እስከዛሬ ዛሬ ያለሰለሰ ጥረት ስታደርገው የነበራችሁ ውድ የእግዚአብሔር ቤተሰቦች እናንተም፣ እንዲሁም በዙሪያችሁ ያሉት ወዳጆቻችሁን በማነሳሳት ያልተ የተቋረጠውን አጋርነታችሁን እንድትቀጥሉ እየጠየቅን ተነሱ እንነሳ ሲል የኖናውራ ሊትሬቸር ቲም በድጋሚ ጥሪውን አቅርቧል። ዋጋ ንረቱን ተከትሎ በመጣው የዘይት ዋጋ ለውጥ እጅጉን ያሳሰባቸው የከተማ ነዋሪዎች የለውጡን ምክንያት በነቢ ነንባዮች ቤት ውስጥ መቸብቸቡ ሳይሆን እንዳልቀራ አንዳንድ መላምቶች እየተደመጡ ይገኛሉ። እነኚህ ዘይቶች ዶዝ አልባ በሆነ መንገድ እየተከተቡ ያሉ ተከታዮቻቸውን ላልተፈለገ መንፈሳዊ የስብ ክምችት እያጋለጣቸው መሆኑን መንጋዊ አስተሳሰብ ላይ በተሰራው ሪሰርች ማረጋገጥ ተችሏል ተብሏል። ያገኛችሁበት አትክ ከተቡ መርምሩ፣ እባካችሁ መርምሩ ሲል አንደኛ ዮሐንስ ደጋግሞ ያስጠነቀቀ ሲሆን ህዝቡም ዘይታችንን ተውልን ሲሉ ለሚመለከተው አካል ቅሬታን አቅርበዋል። በህንድ በደረሰው የቦይንግ 787 ዳሽ ስምንት ድሪም ላይነር አውሮፕላን የመከስከስ አደጋም እንዳጋጠሙ የሚታወስ ነው። መነሻውን ከህንድ ሰማይ ስር አድርጎ መዳረሻውን ለንደን ለማድረግ አስቦ የተነሳው የኤርባስ ለጊዜው ባልታወቀ ምክንያት መከስከሱ በአደጋው ለተጎዱ ቤተሰቦች እንዲሁም ለዓለም ሕዝብ አስደንጋጭ ክስተት ነበረ። ይህ በእንዲህ እንዳለ ሙሽራውን ሲጠባበቁ ከነበሩት ከአስርቱ ቆነጃይቶች መካከል የተዘጋጁት አምስቱ ብቻ ወደ ሰርጉ መግባታቸውን የወንጌላት ክፍል ባልደረባ ማቴዎስ አስዘጋል ተዘግበዋል። ሰርጉን ለመታደም ከፍተኛ ጉጉት ያደረባቸው ቢሆንም አለመዘጋጀታቸው ላለመግባታቸው ዋነኛ እና ተጠቃሽ ምክንያት ሆኗል። እነኚህን ድንገተኛ ክስተቶች ሊሆን ያለው እንደሚሆን ማሳያ ናቸው ሲሉ ቀኑና ሰዓቱን አታውቁምና እንግዲህ ንቁ ሲል ሙሽራው ተናግሯል። ማስታወቂያ ሰምተን እንመለሳለን። ውብ ቃል ሾፒንግ ሴንተር የወገብ መታጠቂያ ጥሩ ጋሻ፣ ጫማ፣ ሰይፍ እንዲሁም የተለያዩ አልባሳትን ማቅረባችንን ስንገልጥ ደስ እያለን ነው። መንፈሳዊ ሰውነታችሁን ለማስዋብ ተግቶ የሚሰራ ውብ ቃሉ ሾፒንግ ሴንተር ጊቫዌ ማዘጋጀቻ አለው እያለን ይገኛል። መጥተው ይጎብኙን። ኤፌሶን ሕንፃ ሱቅ ቁጥር 14 ላይ ያገኙናል። ይምጡ። ወደ ዜናችን ተመልሰናል። አምላክ የሆናቸው ዘንድ ከግብጽ ምድር ያወጣቸውን ንጉሳቸው እግዚአብሔር ላይ ማጉረምረማቸውን ተከትሎ ተደጋጋሚ ማስጠንቀቂያ ቢሰጣቸውም መልካሙን ማዛን ለማጠን ባለመፍቀዳቸው ምክንያት ግዑዙ ምድር ለእግዚአብሔር ታዞ መሬት ተሰንጥቃ እንደዋጠቻቸው ዘልቆ አስታወቀም። ዲፕሎማሲያዊ ግንኙነቱን ማስቀጠልና መልካሙን ሽታ ማጠን አሻፈሬም በማለት እግዚአብሔር ላይ ማደግ መፈለግን ያሳዩት እስራኤላውያን ሹማምንቶችና የማህበር አለቆች በተሰየሙበት የመሬት ውስጥ ጥራት ሆነው ቀርተዋል። የኋላቸውን የዘነጉት ሰላዊያን ላሁኖቹ የቅዱሳን ማህበር ምን ሊያደርግልኝ ነውን? ትተን የተደረገልንን እያሰብን ምስጋናችንን እንድናጥን ማሳያ ነው ሲል ያጠናከረው የዜና ክፍላችን ነው። ፍትህ በፍርደ ገምድል እየተመዘበረ ሰሚ አጥቼ ጎዳና መውጣቴ ነው ፍረዱኝ፣ ስትል የነበረችው አትሌት ገለቴ ቡርቃን አንስቶም አያይዞን መልእክት ያስተላለፈው አባት አጀኢብ የሚያሰኙ ናቸው። መንፈሳዊያኑ ወዴት አላችሁ? ሀብቶቻችሁስ ወዴት ናቸው? ሲሉ ንግግራቸውን በጥያቄ የጀመሩት እኛ አባት ንብረት የማስመለስ አዋጅ የማያካትተው ብል በላው ዛገ ጊዜ አለፈው ሌቦች ሰረቁት ብላችሁ የማትሰጉበት የባለቤትነት አሻራችሁን ከመወለዳችሁ አስቀድሞ የታወቀበት የፋይዳ ማስታወቂያ ግዴታ ያልሆነበት ባለቤቱ ብቻውን የሚያዝበት ሕገ መንግስቱ ባስቀመጠው በአዲስ ኪዳን ማቴዎስ 619 ላይ ተደንግጎ የትኛውም ውክልና በማያንቀሳቅሰው በሰማያዊ ባንክ ንብረቶቻችሁንና መዝገባችሁን አስቀምጣችኋል ወይ? ያሉ ሲሆን የአባቴ ብሩካን ወደ ረፍቴ ግቡ የሚለው እንጂ አይዞሽ ገለቴ ለዛ ቀን የማጽናኛ ቃል እንደማይሆን አመልክተዋል። ለዛሬ ምሽት ያጠናከርነው ዜና ይሄን ይመስል ነበር።